ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ስለ አርቴፊሻል ኢንቴሊጀንስ ኤአይ በሰፊው የምን መክር ይሆናል ዓለም ፈጣን የሆነ የቴክኖሎጂ አብዮትን እየተቀበለች ነው ከዚህ ቴክኖሎጂ ጋር የተራመዱ የትኛውም ሀገራቶች የቀጣዩን ዓለም ተስፋ ትልም መተለም ይችላሉ ተብሏል። ሀያልነትም የሚረጋገጠው በዚህ ጎዳና ይሆናል። ቀድሞ የሚታሰበው አርቴፊሻል ኢንተለጀንስ ኤአይ እንደ ሰው ማሰብ አይችልም የሚል አስተሳሰብ ነበር። ይሄ አስተሳሰብ አሁን ላይ ተቀይሯል። አርቴፊሻል ኢንተለጀንስ ማሰብ፣ ማሰላሰል ጀምረዋል። እንዲሁም ራሳቸውን በራሳቸው በየቀኑ ማስተማር ጀምረዋል ይህ በዓለማችን የቴክኖሎጂ አብዮት ላይ ትልቅ እምርታ እያመጣ ነው። በዚህ ቴክኖሎጂ ማደግ አንዳንድ የስራ ዘርፎችም መታጠፍ ጀምረዋል። አንዳንዶቹ ደግሞ በሰፊው መታገዝም ጀምረዋል። አንዳንድ የስራ ዘርፎች ደግሞ በሰፊው የአርቴፊሻል ኢንቴሊጀንስ እገዛ እየተደረገላቸው ትልቅ የሚባል እምርታ እያስመዘገቡ ነው። ዓለም ከዚህ በኋላ የሚወዳደረው በቴክኖሎጂ ነው ተብሎ ይጠበቃል። እነዚህ የስራ ዘርፎችን ስንመለከት የመጀመሪያው ድራይቨርለስ ካርን መመልከት እንችላለን። ሰው አልባ መኪኖች በሰፊው መመረት ጀምረዋል። የመማር ማስተማር ስራ ላይ ኤአይ በሰፊው አገልግሎት መስጠት ጀምረዋል። በሕክምናው ዘርፍ ላይ ሰፊ የተባለ እምርታም መመዝገብ ጀምሯል። እንዲሁም ጦርነትንም መቀያየር የሚችሉ የኤአይ ሮቦቲክስ የሆኑ ጦር መሳሪያዎችንም እየተመለከትን ነው። የህንፃ ንድፍን ማውጣት እንዲሁም በተለያዩ ቋንቋዎችም መግባባት ጀምሯል። እንዲሁም አይደፈርም፣ በሰው ልጅ አቅም ብቻ ነው ሊከወን ይችላል የተባለውን የኪነ ጥበብ ዘርፍንም መቀላቀል ጀምሯል። ግጥም፣ ሙዚቃ፣ ኢንስትሩመንት፣ ሁሉንም ስዕልንም ጨምሮ ሁሉንም ዘርፎች የኤአይ ዘርፎች እየተቆጣጠሩ ነው። እንዲሁም የትኛውንም የምርምርም የሪሰርችንም ስራ በሰፊው በጥራት እንዲሁም አኪር አድርገው ማቅረብ ጀምረዋል። ከዚህ ቴክኖሎጂ ጋር መራመድ የግድ ነው። የዓለም ሃያላን መሪዎች ስለዚህ ቴክኖሎጂ በሰፊው እየመከሩ ነው። በሀገራቸውም ትልቅ የተባለ በዘርፉ ላይ አቅጣጫንም ጭምር አስቀምጠዋል። የመጀመሪያው በግንባር ቀደምነት የምንመለከተው ቻይና ነው። የቻይናው ፕሬዝዳንት ሺ ጂንፒንግ እንዲህ ብለዋል። የሰው ሰራሽ አስተውሎት የዘመናዊው ዓለም ቁልፍ መሳሪያ ነው ሲሉ ጠርተውታል። እንዲሁም በኤአይ ያልታገዘ የትኛውም ሀገር ሉዓላዊም ልዕላዊም ሊሆን አይችልም ብለዋል። እንዲሁም የሰው ሰራሽ አስተውሎት የነገውን የሰው ልጅ ተስፋ የሚወስን ይሆናል ተብሎ ይጠበቃል። President Xi has called technology the sharp weapon of the modern state. የዓለም ሀያላን መሪዎች በዚህ ደረጃ በሰፊው እየመከሩም እየሰሩም ይገኛሉ። ኢትዮጵያ በሰፊው እየሰራችበት ይገኛል። ይሄን ነገር ስንመለከት መንግስታት ሳይነቁ ኢትዮጵያ ፖሊሲ ቀርጻ እንዲሁም ተቋም አቋቁማ ስራ ጀምራለች። ኢትዮጵያ በሰፊው በዚህ ዘርፍ ላይ በንቃት እየተሳተፈችም ይገኛል። መንግስታት በቅጡ ከኩባንያዎች ባሻገር በደንብ ተረድተው ፖሊሲ ሳያስቀምጡ ተቋም ሳይገነቡ ኢትዮጵያ ኤአይን ተገንዝባ በሰነዶቹ አስቀምጣ ፖሊሲ ነድፋ ተቋም ገንብታለች። ኢትዮጵያ ነቅታለች እንደ ድሮ ካደጉት ሀገራት ቴክኖሎጂን መቀበል አቁማለች አሁን እያደረገች ያለችው ከነሱ እኩል ለመራመድ እንቅስቃሴዎች ጀምራለች በ2013 ዓ ም በጠቅላይ ሚኒስትር አብይ አህመድ አስጀማሪነት ኢትዮጵያ የአርቴፊሻል ኢንቴሊጀንስን ስራ ተቋም አቋቁማ መንቀሳቀስ ጀምራለች ዛሬ ያልጀመረችው አርቴፊሻል ኢንቴሊጀንስ ድሆ በእግሩ ቆሞ አድጎ ጎልምሶ ያኔ ውጤታማ መሆን አይችልም። ቤዚክ የሆኑና አስፈላጊ የሚባሉ ጉዳዮች ዛሬ መጀመር አለባቸው። ቻይና በአርቴፊሻል ኢንቴሊጀንስ ኤአይ ላይ በሰፊው ከመስራቷ በላይ የትምህርት ዘርፏ ላይ ትልቅ የሚባል እምርታ እየተመዘገበ ነው። ይህን ነገር በደንብ ስንመለከት የቻይና ትምህርት ቤቶች ሙሉ በሙሉ ኤአይን ተግባራዊ እያደረጉ ነው። ይህንንም በማድረጋቸው ተማሪዎች ንቁ ሆነው የሚከታተሉ እንዲሁም የሰነፉ እንቅልፍም የያዛቸው ተማሪዎችን መለየት ጀምረዋል። ተማሪዎች በየትኛው ሳብጀክት ላይ ንቁ ናቸው? በየትኛው ላይስ ደካማ? ለተማሪዎች ልዩ ድጋፍ ማድረግ የሚችልም የሰው ሰራሽ አስተውሎትም ጨምረውበታል። ኢትዮጵያ የኤአይ ክበባትን ማቋቋም ጀምራለች። እነዚህ ክበባትም ተማሪዎች ከልጅነታቸው ጀምሮ በዘርፉ ላይ ሰፊ ግንዛቤ እንዲኖራቸው ያደርጋል። እንዲሁም የኤአይ እንዲሁም የሰው ሰራሽ አስተውሎት ከዓለም አቀፍ ማህበረሰቡ ጋር እኩል ማደግ እንዲችሉ ያደርጋቸዋል። የኤአይ ክበባት እየተቋቋሙ ነው። ክበባቱ ተማሪዎችን ከልጅነታቸው ጀምሮ ስለ ዘርፉ ግንዛቤ እንዲኖራቸው እንዲሁም ዓለም አቀፋዊ ምልከታ እንዲላበሱ እያገዙ ነው። ቻይና በስታርታፕ ላይ ሰፊ ትኩረት አድርጋ እየሰራች ነው። ቻይና በኤአይ የበላይነቱን ለመያዝ ስታርታፕ ላይ ከፍተኛ የተባለ ድጋፍ እያደረገች ነው። በዚህም ድጋፏ ላይ ከመቶ አርባ በላይ የሚሆኑ ድጋፍና ፈንድ አድርጋለች። እንዲሁም በቢሊዮን ዶላሮችም ኢንቨስት አድርጋባቸዋለች። እነዚህ ስታርታፖች በቢሊዮን ዶላር የሚያወጡ ይሆናሉ ተብሎ ይጠበቃል። ስታርታፖች የመጪውን የቻይና ብሩህ ተስፋ ይወሰናሉ ተብሎ ይጠበቃል። ቻይና የቴክኖሎጂ አብዮትን በሰፊው እያቀጣጠለች ትገኛለች። ኢትዮጵያ ከሀያላኑ እግር በእግር መከተል ጀምራለች። ኢትዮጵያ ስታርታፕ ላይ በደንብ እየሰራች ነው። ኢትዮጵያ እነዚህን ስታርታፖች ሙሉ በሙሉ ድጋፍ እያደረገችላቸው ነው። በዚህ ድጋፍም ስልጠና፣ እንዲሁም የመጠቀሚያ ቦታዎችን፣ ሰፊ ምቹ የሆኑ ቦታዎችን፣ ማዕከላትን ማዘጋጀት ጀምራለች። ኢትዮጵያ ሁሉንም አይነት ድጋፍ ሳይቋረጥ መስጠት ጀምራለች። የስታርታፕ እና የቡትካምፕ ፕሮግራሞች በሰው ሰራሽ አስተውሎት ቴክኖሎጂ ዙሪያ ሩቅ ለሚያልሙ ባለሬዎች በአጭርና በተደራጀ ስልጠና የዘርፉን ክህሎት የሚገበዩበት እድል ነው። አብዛኛው የዓለም ማህበረሰብ ምን አይነት ፈጣን ለውጥ እየመጣ እንደሆነ እስካሁን አልተረዳም። ቴክኖሎጂው ግን በፈጣን ሁኔታ እየተጓዘ ይገኛል። ግን ኤአይ ዓለምን ሙሉ በሙሉ ይቀይራል ተብሎ ይጠበቃል። የሰው ሰራሽ አስተውሎት ዓለማችን ላይ ሰፊ የተባለ እምርታ ሊያመጣ ይችላል ተብሎ ይጠበቃል። አንዳንድ ዘርፎችን ይዘጋል፣ አንዳንድ ዘርፎችን ደግሞ በሰፊው ይከፍታል። አንዳንዶቹን ደግሞ በሰፊው ያጎለብታቸዋል ተብሎ ይጠበቃል። የሰው ልጅ ኤሌክትሪክን ካገኘ ጊዜ ጀምሮ ያደረገውን የቴክኖሎጂ አብዮት የሚያስንቅ ይሆናል ተብሎ ይጠበቃል። ቻይና የሰው ሰራሽ አስተውሎትን በመጠቀም በሀገሯ ላይ ያለውን የትምህርት ማስተማር ሂደትን ሙሉ በሙሉ ቀይረዋለች። በዚህ ሂደትም የአስተማሪ እጥረት ነበረባት። ይህንን የአስተማሪዎች እጥረት ሙሉ በሙሉ ፈታዋለች። ቻይና ከአንድ ማዕከል በሚደረግ ብሮድካስት በሚደረግ በኤአይ የታገዘ እንቅስቃሴ መቶ ሺ ማይሎችን ጭምር ተሻግራ የገጠር ከተሞቿን ጭምር ማስተማር ችላል። ቻይና የአስተማሪ እጥረት እንዲሁም አንዳንድ ቦታዎች ላይ የአቅም ውስንነት ቢኖርባትም የአርቴፊሻል ኢንቴሊጀንስን በመጠቀም ከየትኛውም የሀገሪቷ ጫፍ ላይ እኩል ጥራቱን የጠበቀ ከከተማ ስታንዳርድ እኩል ትምህርት መስጠት ጀምራለች። ቻይና በሚቀጥሉት አስራ አምስት ዓመታት በዚህ ከሄደች የዓለማችን የቴክኖሎጂ ቁንጮ ትሆናለች ተብሎ ይጠበቃል። ኢትዮጵያ በኦንላይን ስልጠና መስጠት ጀምራለች። ይሄኛውም ስልጠና ፋይቭ ሚሊዮን ኮደርስ የሚል ስያሜ ተሰጥቶታል። ይሄኛው በሚሊዮን ተማሪዎችን ማፍራት ኢትዮጵያ ከሀገራቸው አልፎ ለአፍሪካም ተስፋ ይሆናሉ ብላ እየጠበቀች ነው። እነዚህ ከአምስት ሚሊዮን የሚሆኑ የኮደሮች የኢትዮጵያን የቴክኖሎጂ አብዮት ያንቀሳቀሳሉም እያቀጣጠላሉም ተብሎ ይጠበቃል። ኢትዮጵያ ካደጉት ሀገራት እግር በእግር እየተከተለች ራሷን እያሰለጠነች ዛሬ ላይ መስራት ጀምራለች። እነዚህ አምስት ሚሊዮን ኮደርስ ለኢትዮጵያ ብቻ ሳይሆን ለአፍሪካም አዳዲስ ተስፋ አዳዲስ የእድገት ትልም የሚቀርጹ እንደሚሆኑ ይገመታል። የቻይና መንግስት አንድ ቀጭን ግልጽ የሆነ መመሪያን ሰጥቷል። በዚህ መመሪያው ላይ እንደዚህ ብሏል፣ የቻይና መንግስት በአስር ዓመት ውስጥ ግንባር ቀደም መሆን አለብን ብሏል። ይሄንን ደግሞ በሁሉም ዘርፎች ላይ የቅድሚያ ቅድሚያ ተሰጥቶት አርቴፊሻል ኢንተለጀንስ ኤአይ ላይ እንዲሰራ አቅጣጫ ሰጥቷል። ዓለም ፈጣንና ተቀያየሪ የቴክኖሎጂ አብዮት እያቀጣጠለች ነው። ኢትዮጵያን ይሄንን በመረዳት እንቅስቃሴ ጀምራለች። በኢትዮጵያ ዩኒቨርሲቲዎች ላይ ካሪክለም ተቀርጾ ፖሊሲ ተዘጋጅቶ ከመጀመሪያ ዲግሪ ጀምሮ እስከ ፒኤችዲ ድረስ ማስተማር ተጀምሯል። ኢትዮጵያ ከአንዳንድ አፍሪካ ሀገራት ቀድማ ነቅታለች። ምናልባትም ከሀያላኖቹ እኩል እግር በግር እየተራመደች ነው። የእኛ ዩኒቨርሲቲዎች ካሪክለም ቀርጸው በፒኤችዲ ደረጃ ያ ይሰጣል። አርቲፊሻል ኢንቴሊጀንስ በቀጣይ ከ10 እስከ 15 ባሉት አመታቶች ውስጥ ሰፊ የተባለ እምርታ ያሳያል ተብሎ ይጠበቃል። አንዳንድ የስራ ዘርፎችን ሙሉ በሙሉ ይዘጋል። ይሄ ደግሞ በፐርሰንት ሲጠና 40 ፐርሰንት የሚሆነው የሰው ልጅ የስራ ዘርፎች ሙሉ በሙሉ በኤአይ ይወሰዳሉ ተብሎ ይጠበቃል። እነዚህን ስንመለከት ሰው አልባ መኪኖች፣ እንዲሁም አስተናጋጆች፣ የገበያ መደብሮች ሙሉ በሙሉ አውቶሜትድ ይሆናሉ ተብሎ ይጠበቃል። ግን ካሁኑ ይሄ ነገር መታየት ጀምሯል። የሰው ልጅ ያለ ድራይቨር መንዳት ጀምሯል። እንዲሁም አንዳንድ ትልልቅ ሞሎች ከሰው ውጪ በሮቦቲክስ ግብይት መካሄድ ጀምሯል። ይህ በጣም ለዓለማችን ወሳኝ ለውጥ የሚያመጣ ይሆናል። እንዲሁም አብዛኛው ዘርፎች በኤአይ ይታገዛሉ ተብሎ፣ ኢትዮጵያ በ2013 የአርቴፊሻል ኢንቴሊጀንስን ተቋም አቋቁማለች። ይሄ ደግሞ በጠቅላይ ሚኒስትር አብይ አህመድ ሐሳብ አመንጭነት የተተገበረ ነው። ይሄ እንቅስቃሴ ዓለማችን ከዚህ በኋላ የምታደርገውን እያንዳንዱን እንቅስቃሴ ኢትዮጵያ እግር በእግር እንድትከተል ያግዛታል። ሰው ሰራሽ አስተውሎት ቴክኖሎጂን ማበልጸግና መጠቀም እንዲቻል ሐሳቡን አመንጭተው ተቋም እንዲቋቋም አድርገዋል። ጊዜውም 2013 ዓ ም ነበር ሀገራት አንድ ትልቅ አደጋ ተጋርጦባቸዋል። ይህም አርቴፊሻል ኢንቴሊጀንስ ኤአይ ነው። ከኤአይ ጋር እኩል መራመድ ያልቻለ ሀገር ለከፍተኛ ለተዛባ መረጃ ሊጋለጥ ይችላል። ሁን ተብሎ ፕሮፖጋንዳዎች ሊሰሩ ይችላሉ በኤአይ ይህንን ደግሞ በኤአይ የታገዘ ሀገር ካልሆነ መንቃት አይችልም። ካልነቃ ደግሞ ትልቅ የሚባል አደጋ ይገጥመዋል ተብሎ ይጠበቃል። እንዲሁም እነዚህ እንቅስቃሴዎችን ስንመለከት አንዳንድ ግለሰቦች ኤአይን ተጠቅመው ኢሜጅ ጄኔሬት ማድረግ ጀምሯል፣ ቪዲዮንም ጭምር። ይሄ ማለት ያልተባለን ተባለ፣ ያልተደረገንም ተደረገ በማለት የሰውን ማህበረሰቡን መረጃ ሊያዛቡ ይችላሉ ተብሎ ይጠበቃል ሀገራት ቀድመው በዚህ ጉዳይ ላይ አርቴፊሻል ኢንቴሊጀንስን ጥቅሙንም ጉዳቱንም ቀድማ ስለተረዳች ለታዳጊዎቿ ስልጠና መስጠት ጀምራለች። በዚህ ስልጠና ላይ ስለ አርቴፊሻል ኢንቴሊጀንስ መሰረታዊ እውቀት እንዲይዙ ኢንስቲትዩቱ በሰፊው እየሰራ ነው። ስልጠናዎችንም በሰፊው ማዘጋጀት ጀምረዋል። ታዳጊዎችን ስለ ሰው ሰራሽ አስተውሎት ምንነት፣ አስፈላጊነትና ዘርፉ የሚፈልገውን አቅም ለማዳበር ታዳጊዎች ማድረግ ያለባቸውን ትኩረት በበሳል ባለሙያዎቹ በተደራጀ መንገድ ስልጠና እየሰጠ ይገኛል። ኢምፓወሪንግ አፍሪካ ስሩ ኤ አይ በሚል ከፍተኛ እንቅስቃሴ ተደርጓል። ይሄኛውም እንቅስቃሴ ለተከታታይ ሶስት ዓመታት ኢትዮጵያ ጉባኤዎችን እያደረገች ነው። በዚህ ጉባኤዎች ላይ አፍሪካን የማንቃት ስራ ተሰርቷል። ኢትዮጵያ በዚህ ላይ ግንባር ቀደም ሆና እየመራች ነው በአፍሪካ ትልልቅ መሪዎችም እየተጋበዙም እየታደሙም ነው። እንዲሁም ፖሊሲ አውጪዎች በዚህ መድረክ ላይ ሀሳባቸውን እያቀረቡ ነው። እንዲሁም አፍሪካ በዚህ ዘርፍ ላይ ቀጣይ ሊኖራት የሚገባውን ፖሊሲም እየቀረጹ ነው። እንዲሁም ኢትዮጵያ ማህበረሰቦቿን እያነቃች ይገኛል። ኢምፓወሪንግ አፍሪካ ስሩ ኤአይ በሚል መሪ ቃል በተከታታይ ሶስት ዓመታት የተካሄዱት እነዚህ የዘርፉ መድረኮች ምሁራንን፣ የፖሊሲ አውጪዎችን፣ ጀማሪ የቴክኖሎጂ አንቀሳቃሾችን እንዲሁም ማኅበረሰባችንን በአንድ መድረክ አገናኝተዋል። በቅርብ ጊዜ የተጀመረው የአርቴፊሻል ኢንቴሊጀንስ ኤአይ በብዙ ዘርፎች ላይ መግባት ጀምሯል። እነዚህ ደግሞ ዋና ዋናዎቹ ናቸው። የመጀመሪያው የኮምፒውተር ቪዥን ሁለተኛው የኤአይ እና የሮቦቲክስ ስራ የተፈጥሮ ቋንቋ ቅንብርንም ጭምር እንዲሁም በቢግ ዳታም ላይ እየሰራ ይገኛል። ቴክኖሎጂው የምርምርና ልማት አድማሱን በኮምፒውተር ቪዥን በኤአይ እና ሮቦቲክስ በማሽን ለርኒንግ በተፈጥሮ ቋንቋ ቅንብር እንዲሁም በቢግ ዳታ ላይ በልዩ ትኩረት ማከናወኑን ቀጠለ። ኢትዮጵያ በዘርፉ ላይ ውጤታማ መሆኗን መረጃዎች ያሳያሉ። እስቲ እንመልከተው። የአንድ መሶብ ማዕከል አገልግሎት መስጫን ከውጪ ገዝተነው ቢሆን በሚሊዮን ዶላሮች ነበር ኢንቨስት የምናደርገው እንዲሁም የመረጃ ሉዓላዊነቱ ከገዛ ነው ሀገር ስር እንድንሆን ያደርገናል የትኛውንም አፕግሬዶች የትኛውንም ነገሮች ማስፋትም መጨመርም መጠገንም ስንፈልግ የዛን ሀገር እርዳታ ጠያቂ ነበር የሚያደርገን ኢትዮጵያ ራሷን መቻል ጀምራለች በቴክኖሎጂ የተለያዩ ተቋማት በአንድ ማዕከል ተሰባስበው አገልግሎት የሚሰጡበት የመሶብ የአንድ ማዕከል አገልግሎት የሶፍትዌር ልማት ሥራው ሙሉ በሙሉ በኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት ነው የበለጸገው። ኢትዮጵያ ስራዎቿን ለአፍሪካውያን ወንድሞቿ ማሳየት ጀምራለች። ኢትዮጵያ ቀድማ ከአፍሪካ መንቃቷ ይታወቃል። ኢትዮጵያ ኮሎናይዝድ ያልተደረገች ሀገር ነች። ኢትዮጵያ በአድዋ የመጀመሪያውን የመጀመረውን የይቻላል መንፈስ ያስተዋወቀች፣ እንዲሁም በሁለተኛው ደግሞ ኢትዮጵያ በአፍሪካ ሕብረት አሰባሳቢ የሆነች ሀገር ነች። አሁን ደግሞ በቴክኖሎጂ ተደግሟል። ኢትዮጵያ የአፍሪካን ወንድሞቻችን እንዲረዱት በዚህ ቴክኖሎጂ ቢጠቀሙ ምን ያክል ውጤታማ እንደሚሆኑ እያሳየች ነው። የአፍሪካን መሪዎች፣ ኢኖቬተሮች፣ የትልልቅ ካምፓኒ ባለቤቶች መጥተው እንዲጎበኙት ሙሉ በሙሉ ክፍት አድርጋ ትብብር እያደረገች ነው። ኢትዮጵያ በአርቴፊሻል ኢንቴሊጀንስ መጠቀሟ በትልልቅ ተቋሞቿ ላይ ትልልቅ የተባለ ለውጥ ማስመዝገብ ተችሏል። የመጀመሪያው ስንመለከት የፍትህ ስርዓቱን ነው። ለወራት የሚፈጀው የትራንስክሪፕሽን ስራ በአጭር ቀናቶች ውስጥ መከናወን ጀምረዋል። እንዲሁም እያንዳንዱ እንቅስቃሴዎች ወደ ዲጂታላይዜሽን መቀየር ጀምረዋል። የፍትህ ስርዓቱን ቀላል፣ ፈጣን፣ ታማኝ እንዲሆንም እየረዳው ነው። ኢትዮጵያ ይህንን ማድረግ የቻለችው በአርቴፊሻል ኢንቴሊጀንስ ላይ በሰፊው ትኩረት ሰጥታ በመስራቷ ነው። ተናጋሪን መለየት፣ ቋንቋን ልየታ፣ የዳኝነት አገልግሎትን በኤአይ በመታገዝ የፍትሕ ሥርዓቱን ማዘመን እንዲሁም ወራት ይፈጅ የነበረውን የትራንስክሪፕሽን ድምፅን ወደ ጽሑፍ መቀየርን ሥራ በማሽን በመታገዝ በአጠረ ጊዜ 96 በመቶ አስተማማኝነት አገልግሎት ማግኘት አስቻለ። ኢትዮጵያ በአርቴፊሻል ኢንቴሊጀንስ ላይ ሰፊ ምርምር በማድረጓ የጤናው ዘርፍ ላይ ትልቅ የተባለ ትዕምርታዊ ስራ መስራት ጀምራለች። ይሄኛውንም ስንመለከተው የጡት ካንሰር ልየታ፣ እንዲሁም የስኳር ሕመም ልየታ፣ እንዲሁም የጭንቅላት እጢ፣ የልብ ሕመም እንዲሁም የሕፃናት ቆዳንም ጭምር መለየት የሚችሉ ትልቅ የተባሉ አቅሞችን ማበልጸግ ጀምራለች። ይህ ደግሞ ኢትዮጵያ የምታደርገውን ጤናማ የሆነ እንቅስቃሴ በቴክኖሎጂ የመደገፍ ስራ እየሰራች ነው። የጡት ካንሰር ልየታ፣ የስኳር ህመም ልየታ፣ የጭንቅላት እጢ ልየታ፣ የልብ ህመም ልየታ እና የሕፃናት ቆዳ በሽታ ልየታን ማከናወን የሚችሉት የምርምር ውጤቶች ዛሬ ውጤታማ የተቋሙ ስራዎች ሆነዋል። ኢትዮጵያ የተለመችውን የስማርት ሲቲ ፕሮጀክትንም የኤአይ አርቴፊሻል ኢንተለጀንስ በሰፊው እየሰራ ነው። ይህን ነገር ስንመለከተው እንዲህ ማድረግ ተጀምሯል። በኢትዮጵያ ውስጥ ተሽከርካሪዎች ሲሄዱ ሰሌዳቸውን መለየት የሚችል ኤአይ በልጽጓል። ይሄም በተግባር ላይ እየዋለ ይገኛል። አዲስ አበባን ስማርት የማድረግ ስትራቴጂንም እየደገፈ ይገኛል። ይህን እንቅስቃሴ ስንመለከተው በኤአይ ተሽከርካሪ ሰሌዳን መለየት ተችሏል። እንዲሁም ኤአይን ተጠቅመን እያንዳንዱ ሰው ማንነቱን በአይን ቅዱ መለየት ተጀምሯል። ይህ ማለት ኢትዮጵያ ፈጣን የተባለ እንቅስቃሴ ላይ እንዳለች ያስታውቃል። አዲስ አበባን ጨምሮ የክልል ከተሞች በጣም ሴፍ የተባለ እንቅስቃሴ እንዲኖር ያደርጋል። ምክንያቱም ችግር ያደረሰ የትኛውም መኪና ሰሌዳው መለየት በቀላሉ ስለሚችል፣ እንዲሁም እያንዳንዱ ግለሰብ ማንነቱ ስለሚታወቅ ችግር እንኳን ቢፈጠር ችግር ፈጣሪውንም በቀላሉ መለየት ያስችላል። የኤአይ አቅም የተላበሱ ዘመናዊ የተሽከርካሪ ሰሌዳ ልየታና የአይን ቆብቅድን በመጠቀም የግለሰብን ማንነት መለየት የሚያስችሉ ስርዓቶች ዛሬ በተለያዩ የአገራችን ከተሞች አገልግሎት መስጠት ጀምረዋል። ኢትዮጵያ የምግብ ሉዓላዊነቷን ለማረጋገጥ የምታደርገው ጉዞ ላይ አርቴፊሻል ኢንቴሊጀንስ በሰፊው እየተሳተፈ ነው። ይሄኛውንም ስንመለከት ሰብሎችን ቅጠላቸውን በመመልከት ብቻ በሽታቸውን መለየት ተችሏል። እንዲሁም ለበሽታዎቹ መፍትሄም ጭምር ሰጀስት ያደርጋል። እንዲሁም እያንዳንዱ ባለሙያ ከዓለም አቀፉ ባለሙያዎች ጋር ትስስር እንዲኖራቸውም ያደርጋል። የሰብልና አትክልቶችን ቅጠል ምስል በመጠቀም የበሽታውን አይነት፣ መወሰድ ያለበትን ሳይንሳዊ መፍትሔ፣ እንዲሁም ሊያጋጥም የሚችልን የምርት መጠን መቀነስ እንዴት መቀልበስ እንደሚቻል የበርካታ ባለሙያዎችን እውቀትና ክህሎት አጣምረው የያዙ ሞዴሎች ውጤታማ ናቸው። ኢትዮጵያ ኤአይን ተጠቅማ የጉምሩክ ስራዋን አቀላጥፈዋለች። የመጀመሪያው የመንገደኞች ስጋት አመራር ስርዓት እንዲሁም የጉምሩክ ወሰን መከታተያ ስርዓትም አስተካክላለች። እንዲሁም የቦንድድ መጋዘኖችን መከታተል የሚያስችል ሲስተምም ዘርግታለች። እንዲሁም ደንበኞችን አገልግሎት ቀልጣፋ ሊያደርጉ የሚችሉ የኦንላይን ሲስተሞችንም ገንብታለች። የኢትዮጵያ ኤሌክትሮኒክስ የጭነት መከታተያ ስርዓት የመንገደኛ የስጋት ትንተና መከታተያ ስርዓት፣ የጉምሩክ ወሰን መከታተያ ስርዓት፣ እንዲሁም የቦንድድ መጋዘን አስተዳደር መከታተያና የደንበኞች የአገልግሎት አሰጣጥ የውይይት መለዋወጫ ቻትቦት። ኢትዮጵያ አርቴፊሻል ኢንቴሊጀንስን ተጠቅማ በኤአይ የፖሊስን የአሰራር ስርዓት ማዘመን ተችሏል። ይሄኛውንም ስንመለከት ኢኤፍፒ የሚባል መተግበሪያ ነው። ይሄ መተግበሪያ ማህበረሰቦች የትኛውንም ስጋት ሲመለከቱ ለፖሊስ በቀላሉ መጠቆም የሚችሉበት ስርዓት ነው። እንዲሁም ፖሊስና ህብረተሰቡን በሰፊው ባሉበት ቦታ የትኛውን ቦታ ቢሆን በቀላሉ እንዲገናኙ ያደርጋቸዋል። ዜጎች በሕግ ማስከበር ሥራ ተሳትፎ የሚያደርጉበት የኤፍፒ መተግበሪያ በኢንስቲትዩቱ የለማ ነው። በአጭር ጊዜ የተመሠረተው የአርቴፊሻል ኢንቴሊጀንስ ኢንስቲትዩት ሰፊ የተባለ ሥራ ሰርቷል። ይሄኛውንም ስንመለከት ይሄኛው ኢንስቲትዩት ሮቦቶችን ማበልጸግ ጀምሯል። እንዲሁም እነዚህ ሮቦቶች በሰው ቋንቋ መግባባት እንዲችሉም ጭምር ማድረግ ችሏል። ሮቦቶችንም አበልጽጓል። ስሜ ሰላም የአርቲፊሻል ኢንቴሊጀንስ ኢንስቲቱት አምስት ቋንቋዎችን በሰፊው ሰርቶባቸዋል። እነዚህ ቋንቋዎችን አማርኛ፣ አፋን ኦሮሞ፣ ሱማለኛ፣ ትግርኛ አፋርን የኮምፒውተር ቋንቋ ማድረግ ችሏል። ይህ ደግሞ ማህበረሰባችን በቀላል ከቴክኖሎጂ ጋር እንዲግባባ ያስችላል ተብሎ ይጠበቃል። አምስት አገረኛ ቋንቋዎችን ማለትም አማርኛ፣ አፋን ኦሮሞ፣ አፍ ሶማሌ፣ ትግርኛና አፋርኛን የማሽን ቋንቋ ማድረግ ተቻለ። የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት የሰራቸው ስራዎች በኢትዮጵያ አእምሯዊ ባለስልጣን ፓተንት ተሰጥቷቸዋል። ይህ ማለት ኢትዮጵያ እያመረተች ያለችው ቴክኖሎጂዎች በዓለም አቀፍ ደረጃ እውቅናም እያገኙ ነው። ይህ ማለት የትኛውም ሀገር እነዚህን ነገሮች መጠቀም ቢፈልግ ሀገር መጠቀም ትችላለች፣ እውቅና ማግኘት ትችላለች። ከኢትዮጵያ አእምሯዊ ንብረት ባለስልጣን እውቅና ተቸረችዋል። አርቴፊሻል ኢንቴሊጀንስ ኢንስቲትዩት በጣም ግዙፍ የተባሉ ሀገራዊ ዓላማዎችን ይዞ እየተንቀሳቀሰ ነው። ይህንን ሀገራዊ ዓላማዎችን ደግሞ ማሳካት የሚችለው በኮምፒውተር ነው። ይህንን ደግሞ ለማድረግ ሲል ትልቅ የዳታ ሴንተር አዘጋጅቷል። ይሄኛው የዳታ ሴንተር ማሰላሰል፣ ማቀናበር እንዲሁም የትኛውንም ዳታዎችን ማከማቸት ይችላል። እንዲሁም ሙሉ በሙሉ ደህንነቱ እየተጠበቀ እንዲሁም አሁን ዓለም እየተጠቀመበት የሚገኘውን የሰርቨር ሲስተም እየተጠቀመ ይገኛል። ከፍተኛ የማሰላሰል የማቀናበርና የማከማቸት አቅም የተላበሱ የኮምፒውቴሽናል መሰረተ ልማቶችን ያሟላ የመረጃ ቋት ዳታ ሴንተር መገንባትን ቅድሚያ የሰጠው ኢቴክስ ኤክስፖ 2025። ይህንን ስንመለከት አህጉራችን ከአርቴፊሻል ኢንቴሊጀንስ ዘርፍ ማግኘት ያለባትን ጥቅም ግንዛቤና ትስስር የፈጠረ ጉባኤ ነበር። ይህን ጉባኤ ላይ ስንመለከተው በሰፊው ኤአይ ፎር አፍሪካ በሚል ኢትዮጵያ በመሪነት ስትመራው ቆይታለች። እንዲሁም የአፍሪካን መሪዎች በሰፊው እነዚህ ጉባኤዎች ላይ ተሳትፈዋል። እንዲሁም የፖሊሲና የማንዋል ዝግጅትም ውይይትም ተደርጓል። በኢትዮጵያ የቴክኖሎጂ ኤክስፖ ኢቴክስ ጉባኤ አገራችንን ከዘርፉ ማግኘት ያለባትን ጥቅም በማስመልከት ኤአይ ፎር አፍሪካ በሚል መሪ ቃል በህብረቱ መዲና አዲስ አበባ ከአፍሪካ ህብረት ጋር የአፍሪካ መሪዎች በተገኙበት ከፍተኛ የፖሊሲ ውይይት ማድረግ ተችሏል። አርቴፊሻል ኢንቴሊጀንስ ኤአይን ስንመለከት ካለዚህ ቴክኖሎጂ ከዚህ በኋላ ምድር መራመድ አትችልም። ምድር ከዚህ በኋላ በእርሻ በኢንዱስትሪ በጤና በሰርቪስ በንግድ በመከላከያ ካለዚህ ዘርፍ መዘመን አትችልም። እንዲሁም ሁሉም ዘርፍ ላይ የዚህ አይተኬሚና ይጫወታል ተብሎ ይጠበቃል። አርቲፊሻል ኢንቴሊጀንስ የማይነካው ሴክተር የለም። በእርሻ አይተኬሚና ያለው፣ በኢንዱስትሪ አይተኬሚና ያለው፣ በጤና አይተኬሚና ያለው፣ በሰርቪስ በትሬድ በየትኛውም ሴክተር ብትሄዱ አርቲፊሻል ኢንቴሊጀንስ በጣም እጅግ ግዙፍ የሆነ ጠቀሜታ ለእኛ ይሰጣል። የኢትዮጵያ አርቴፊሻል ኢንቴሊጀንስ ኢንስቲትዩት በኢትዮጵያ የቴክኖሎጂ አብዮት ላይ አንድ እርምጃ እያራመደ ይገኛል። ይሄ ስራው ደግሞ ሙሉ በሙሉ ስኬታማ እንዲሆን ደረጃውን የጠበቀ ዋና መስሪያ ቤት ላይ ተሸጋግሯል። ይህ ማለት ኢንስቲትዩቱ ከዚህ በኋላ የሚሰራቸው ስራዎች በከፍተኛ ደረጃ አህጉራዊ ይሆናሉ ተብሎ ይጠበቃል። ኢንስቲትዩቱ ራእዩን፣ ተልእኮውን፣ አላማውንና ነገውን በፍጥነት ማሳካት ወደሚያስችለው ደረጃውን የጠበቀ ዋና መስሪያ ቤት ተሸጋግሯል። የሐሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ሰላም ሁኑ።